አይከበሩም እንዲያለ አይለችም እውነቷን ነው። ግን እንዲዚህ ረጅም ሆኖ መሄዱ ማለት ለመንጣቱ በጣም አድንገዋሉ ይችላል ማለት ነው። እኔ በጣም ነው ያሳቁኝ። ከጥግ ድረስ ስታየው እንዴት እንዴት ደነገጠች! እኔ የምለው ማለት ነው። እኔ ማለት ግን በጣም ነው የሳቅሁት፣ በነገራችን ላይ ማለት ነው። እንዴት በጣም ሳቄን ስጨርስ ነው የመጣሁት፣ በነገራችን ላይ ማለት ነው ደግሞ ስስቅ ፊሉ እንዳይቋረጥ ብዬ ማለት ነው። በጣም ነው ያሳቁኝ። የምር ዘና ነው ያልኩት። የዛሬው ፊዱ ለየት ያለ ነው። እኔ አንድ ነገር እየተገነዘብኩት ነገር ማለት ነው እዚህ ጋር እስከ ዛሬ መቼም፣ በየቀኑ ስናያቸው በየቀኑ አብረው ናቸው እንዴት የእሱን ጥረን የእሱን እጅ ምናምን ነገር እንዴት አላውቃለች ማለት ያው በእርግጥ አዎ፣ ተሸፋፍኗል። ያው ልብሱ ደግሞ የሴት ልብስ ነው፣ ምናልባት የዛ አይነት ሽታ ነው ብላ አስባም ሊሆን ይችላል። አይ ቲንክ ላይለያት ይችላል። በእርግጥ የተወሰነ እንኳ ጥርጣሬ እንዴት አለ መኖር ብዬ ነው ያሰብኩት። አረ ተሸጉድ ያለች በደንብ ነው በደንብ ነው ያዛጓት ማለት ነው። ቆንጆ ዝገት ነው ለማናቸው የምር ዘና ነው የሚያደርገው ፈታ ነው የሚያደርገው ብዬ አስባለሁ። እንዴት አይደው እንደመጣ እንዴት እንደሚያገኙት አላውቅም። የምር ሰው አለነገር አልወደዳቸውም። ሀቂቃ ማለት ነው የምር ነው ምላችሁ። ሳቂ እየመጣ ቪዲዮን አቋርጠዋለሁ። በተለይ ደግሞ የሆነ ነጠላውን ሲጠመጥ ምናምን ጠምጥሞ ከዛ የሆነ ነጠላውን ሲለብስ ያለው ኧረ ወይኔ ልክ ሲያምርበት ማለት ነው። እንዲ አላደለ የሆነ እኮ ቤተክርስቲያን ምትደርስ ሴት አለቻል። ያችን የመሰለው በቃ ሲያምርበት ማለት ነው የምለው። ድምፁ አልጉ አለመቅረቱ አልጉ አለመቅረቱ በነገራችን ላይ አለገብዬ ነበር እንዲዛው ማለት ነው። ማስታወቂያ ሰራ በእጅግ በጣም ነው ዘና የሚያደርገው ማለት ነው። እንዲህ ገራሚ ነው። የምን ገራሚ ነው። እኔ እሷ ያስገረመችኝ ያሳዘነችኝ ነገር እንዲህ ታውቃላችሁ፣ ሲረግመት ሲረግመት ማለት ነው አለመሳሳቱ። እንደገናም ደግሞ እኔ የምር ይስቃል በመካከል ይቋረጥበታል ብዬ ነበር ሲጀምር ያልኩት ማለት ነው። አይ ቲንክ እሱ በደንብ ነ የተወነው ነው ማለት ነው። እንዲህ እንዲህ ነው ነገሩ የምር በጣም ነው የሚችለው። በጣም በጣም ከሚገባው በላይ በተለይ ደግሞ እዚህ ጋር ያለችው ነገር እኮ እጅግ በጣም የምር በጣም ነው ያሳቀኝ። እዚህ ጋር ተገርሞ ማለት ነው ፍጽ ተገርሞ ጉንጩን እዙ ያየዋል ማለት ነው። በጣም ተመገረሙ የተነሳ የምር በጣም ነው ያመረበት እንዴ የሆነ ቤተ ክርስቲያን የሚሄድ ሴት ነው የመሰለው ማለት ነው እንዴ ሀይ የሚያፍራ ማለት ነው። መጨረሻ ላይ እንዲህ ሰው እያያረሄን ነው ልቅ ምናምን አይነት ነገር፣ እኔ ቀሚሱ መገኘቱ ማለት ነው የሚገርም ነገር ነው። በጣም ዘና ፈታ ነው የሚያደርገው ማለት ነው። እጅግ በጣም ማለት ያኔ አይዳውን ከማንጣታችን። እኔ የምለው ቆይ እሷ የአለመገመቱ ሀይሚ የምር በጣም ተጨናነቀች። የምር በጣም በጣም ተጨናነቀች። ትንሽ እንኳን ጥርጣሬ አልነበራትም። የምር በጣም በጣም እንዲያውም ሪል ነው የመሰላት ሲጀመር ማለት ነው። በቃ እውነት ነው የመሰላት እንዲያለ ኖርማሊ አያቱ እሱ መችም ራሱ ነው። በዲም ባድርገው ነው የአዛጓት ማለት ነው። በዲም ባድርገው ዋው የምር ይችላሉ ማለት ይችላል ማለት አሁን ያንን ያህል ሰው እንደ ቢኮፋፈንስ ቢኮፋፈንስ ያንን ያህል አይኮፋፈንም። ያንን እንኳን ራሱ አልገመተችም። በጣም ነው እውነት አድርጋ የያዘችው ማለት ነው። ለማናቸውም ያው ዘና አድርገዋቸዋል ብዬ አስባለሁኝ። የጨረቃ ፋሚሊዎች እንዴት ናችሁ? ኧረ ይሄ የሰማይ ጠረቃ እኮ ሲያዝጋችሁ በቃ እውነታቸውን ነው መሰለኝ። የለም ዘና እንዲትሉ ነው የሚሉት ነገር እውነታቸውን ነው። የምር ዘና ነው የሚያደርገው ማለት ነው። በቃ ረሳ ነው እኮ ድካሙን። የምሬ ነው የምላቸው። በቃ ረሳ ነው በቃ ቢያንስ የተወሰነ በቃ አላደለ አገር ቤት ደውሎ የችግር አባዜ ከመስማት ማለት ነው እነሱን ቁጭ ብሎ ማዳመጥና ማየት ዘና ማለት ይሻል ይመስለኛል። የምሬ ነው የምላቸው። አገር ቤት ከተደወለ ምናምን በቃ ብር እንደሚያስፈልግ ነው የሚነገረን። የምሬ ነው የምላቸው። ወላ እስቲ ያለውን ተቃራኒ ማለት ነው። እዚህ ደግሞ እና እዚህ ደግሞ ያው ለራሳችንም ስራ እየሰራን ያው ምንም አይነት እንትን የምንለው ነገር የለንም። በነገራችን ላይ ቆይ ቆይ ቆይ መጀመሪያ ላይ መግቢያ ላይ ያላት ነገር 200 ሺህ ስትሞላ ፕሮሚክስ ብሏል። ፕሮሚክስ የሚባለው ቃላት እንግዲህ ፕሮሚክስ ቀለበት ምናምን አይነት ነገር ነው። ዜሎ የምንሰማው ማለት ነው። ጋይዝ ምን ታስባላችሁ? ሁለት መቶ ክሰቷትና ቀለበት። በነገራችን ላይ የሆነ ኮሜንት ላይ ማለት ነው እኔ ወደ ሀገር ሳልገባ ቀለበት እሰሩ እዛ ከሄድኩ አይመቸኝም ብላለች። ሶ ተግብሩላት፣ አሳዩዋት፣ የምር አሳዩዋት ማለት ነው። ስለዚህ ጋይዝ የጨረቃ ፋሚሊዎችም ምን ተብቃላችሁ? ሁለት መቶ ሺህ ሙሏትና ማለት ነው ፕሮሚክሱን እንይና እኛም ወደ ሀገራችን እንግባ ማለት ነው።